የበርሚል እንግዲህ ከዚህ በፊት የተነሳችው ፎቶ የልጅነቷና ና የአሁን ይሄንን ይመስላል ማለት ነው። ለውጥማ አለ። የእውነቴን ነው። የወለጋ አፈር ነው የምትመሲው ማለት ነው። አሁን ደግሞ ከጨዋታ ውጭ ልትሆኝ ነው። ፈጣሪ ይድረስልሽ። እንግዲህ ሌላ ምን እንላለን ማለት ነው። እውነቴን ነው። የተሳፈረብሽ ጋኔል እንግዲህ ነፍስ ይማር ብለናል ማለት ነው። ምክንያቱም አብርሽን የሚያስረሳ መንፈስ ይላክብሽ ነው የምለው። ሌላ ምን እላለሁ? ነፍስ ይማር ብያለሁ። እውነቴን ነው። ነፍስ ይማር። እሺ ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ፣ ሁላችሁንም ማለት ነው። እንግዲህ እዚህ ጋር በፎቶ የምታዩት ወይዘሪት ወይንም ደግሞ እቴቴ በርሜል ትባላለች ማለት ነው። እሷም ደግሞ እንግዲህ ድሮ የወለጋን አፈር ነበር የምትመስለው ማለት ነው፣ የወለጋን አፈር። አሁን ደግሞ ነገሩ ሊቋጭ ነው፣ ከጨዋታ ውጭ ልትሆኝ ነው ማለት ነው። ምክንያቱም እንግዲህ ሁሎችም ዳርዳር እያሉ ነው ማለት ነው። በዚህም ሽማግሌ፣ በዛም ሽማግሌ እያሉ ነው እንግዲህ የሩታዬ እህቶች እና እነ እድገትና እንዲሁም ደግሞ እሷ እነ ማዘርሁ ነው ማለት ነው። ጋሽዬን ሊያገኙት ነው ማለት ነው። ከዛም በኋላ እንግዲህ አብርሽን ጠርተው ደግሞ ያዋሩታል ማለት ነው። ነገሮችን አስተካክል፣ እረፍ ምናምን ብለው እንግዲህ ተቆጥተው ሊያስታርቁ ነው ማለት ነው። ምክንያቱም ሩታም ደግሞ ከእናንተ ሀሳብ ውጭ ለሆን አልችልም ብላለች። እነሱ የሚያዟትን ሁሉ ልትተገብርና ልትስማማ ነው ማለት ነው። ምክንያቱም ልጁ ያለ እናት አባት ማለት ያለ አባት ማለት ነው ማደግ የለበትም ብለዋል ማለት ነው። እና እንግዲህ አብረሽ ደግሞ እንግዲህ ቀርቦ ሲጠየቅ፣ ሽማግሌ ሲቆጣው ምን እንደሚል እና ያለን ማለት ነው። በዛም አለ በዚህ አሁን እንግዲህ ነገሩ ሊቋጭ ዳር ዳር እያሉ ነው ማለት ነው። መውጫውን እያመቻቹ ነው። እና እንግዲህ እዚህ ጨዋታ ላይ ወይንም እዚህ ስራ ላይ እንግዲህ የሩታ ቤተሰቦች ሊገቡ ነው ማለት ነው። ምክንያቱም እንግዲህ እነሱ አስታራቂ ሆነው ሊመጡ ነው ማለት ነው። በፊት ሪኦኦ ሲሉ አልነበረ። አሁን ደግሞ እንግዲህ በማስታረቅ ስማቸውን እንዲታደስ ሊደረግ ነው እላችኋለሁኝ። እና ሁኖ ሁኖ ማለት ነው። ሄርሜላ እንግዲህ ትናንትና ቲክቶክ ላይ አዲስ ፍቅር አጨናነቀኝ እያለች ነው ማለት ነው የትኛው ፍቅር የትኛው ፍቅር ነፍስ ይማር ብለናል ማለት ነው አሁን እኮ ከጨዋታ ውጭ ልትሆኝ ነው ከጎል ውጭ ልትሆኝ ነው ማለት ነው ምክንያቱም እነሱ ሲታረቁ አንቺ ዳር ትቀሪያለሽ ምክንያቱም ቅሌታም ሰው ቅሌታም ነው ውርደታም ሰው ሁሌም እንደተዋረደ ነው አንቺ ክብር አይወድልሽ ረፍ ያልንሽ መከርንሽ አስመከርንሽ ልትሰሚ አልቻልችም ማለት ነው አሁን ደግሞ መኪናውን አይተሽ ነው መቸም ሌላ ነገር አይተሽ አይደለም ስለዚህ አሁን ባልየው ወደ ሚስቴ እመለሳለሁ ወደ ልጄ እናት እመለሳለሁ ሲል አንቺ ምን ሊወጥሽ ነው ነው አፍቅሬያለሁ እያልሽ እንግዲህ ያለቃቀሽ ነው ሲያዩሽ የምትመሲው ሲወለጋፈር ነው አሁን ደግሞ እውነቴ ነው። መዳም ናት እዩ እስኪ በደንብ ማለት ነው። እና አሁን የግራ ጎንሽን ብትፈልጊ ምን ይመስልሻል? የግራ ጎንሽን አዳምሽን ፈጣሪ እንዲሰጥሽ ጸሊ ማለት ነው። ዶ አድርግ ይሰማሽ ከዛ አርፈሽ ትቀመጫልሽ ማለት ነው። እሰው ባል ላይ ፊጥ ከማለት የሰው ባል ላይ ሄደሽ ፊት ከምትሄና ከምትረብሽ የራስሽን አዳምሽን ፈልገሽ የራስሽን ሕይወት ብትኖሪ መልካም ነው ማለት ነው። ቢኒም እንግዲህ ሀብርሽን በጣም የሚመክሩት ሰዎች አሉ እያለ ነበር። እሷ ናት ጥፋተኛ፣ እሷ ናት እንዲህ እምታደርግ፣ እሷ ናት እንደዚህ የምታደርግ እያሉ የሚመክሩትና የሚያበረታቱት አሉ ስትል ነበረ ማለት ነው። ሲቀጥል ደግሞ ማለት ነው አንድ ሰው ትዳሩን እራሱ ነው መምራት ያለበት። ማንም ሶስተኛ ወገን መግባት የለበትም፣ በጭራሽ ማለት ነው። ትዳሩን አንድ ሰው ራሱ ሲመራ ነው እንጂ ሶስተኛ ወገን አስገብቶ እዚህ እንዴ አልተማረም። ገደል ግባ ቢሉት ገደል ሊገባ ነው? ምን አይነት የወረደ አስተሳሰብ ነው እንዴ? የሚመክሩ አሉ። ምን አስር ቢመክሩ እኔ አቋሜን በሰው እንትን አልቀይርም ማለት ነው፣ በጭራሽ አንድ ሰው አምኖበት ከገባ ገባ ነው። ከዛ ውጭ ግን አስሬ ሀሳብ መቀያየር፣ ገደል ግባ ቢሉት መግባት ምን የሚሉት ነው? እና እንግዲህ ሩታን ሰሞኑን ክሱን ተይ፣ ልጃችሁን አብራችሁ አሳድጉ፣ ትዳር ቀልዳ አይደለም እያሉ እንግዲህ የሚመክረው በዝቷል። ከትናንትና ወዲያ ሚያችኛዋ ልጅ መጣች፣ ትናንትናም ደግሞ እነ ማዘር መጡ። ስለዚህ ሩታ እንግዲህ ተሸነፊ እያሏት ነው። ግን ሆኖ ሆኖ መመከር የሚያስፈልገው አብርሽ ነው ማለት ነው። ምክንያቱም ሄርሜላን ከህይወቱ አውጥቶ ማባረር ያለበት ራሱ ነበረ ማለት ነው። አልሰማም ያለው እንግዲህ እሱ ነው ማለት ነው። እና ሄርሜላ ከጨዋታ ውጭ ሆና እንግዲህ ውርደት ሊያከናንባት ነው ማለት ነው። በየቲክቶኩ እንግዲህ እያለቃቀሰች ትቀጥል። እኔ ግን የምልሽ እኔ የምመክርሽ በጊዜ በሰዓት የራስሽን አዳም ብትፈልጊ መልካም ነው ማለት ነው። መቼስ እንደዚህ በትዳር ላይ ተላልጠሽ ማን ማን አንቺን ሊያገባ ነው? በእንጨትም አይነኩሽ ማለት ነው። እኔ ልንገርሽ፣ ምክንያቱም ዘልዛላ ሴት ማን ይፈልጋታል? ማንም ሊፈልጋት አይችልም። ነፍስ ይማር። ከዚህ በኋላ ማን ልትስም ይሆን? እማን ጋ ልትተሻሽ ይሆን? ከማን ጋ እንደዚህ ልትሆኝ ነው? እኔ ጥያቄ እና ከነሱ ህይወት ውልቅ ብለሽ ሂጂ ውልቅ። እና ቶሎ ብላችሁ እናንተም ቋጩት ማለት ነው። ሰልችቶናል፣ የምር ሰልችቶናል። ሀቂቃ በጣም የደበረን ማለት ነው እንዴ። ስልችትን ያለን ምርርን ያለን በተለይ ወረቀት፣ ፍርድ ቤት፣ ክስ፣ እስር ምናምን እያላችሁ የምትሰሩት ነገር በጣም ሰልችቶናል ማለት ነው እንዴ። በቃ ወይንም ደግሞ ቶልቶሎ ልቀቁትና እንገላገል እንዴ። ቀኖ ረዘመ፣ አስጠላን፣ ሰለችን፣ ደበረን ማለት ነው። እና ተልተሎ በሉና እችን ወደ ልም ከህይወታችሁ አስወጡና የምታደርጉትን አድርጎ ማለት ነው። እንደ እኛም እዳ ገባን እኮ እዳ ገባን ማለት ነው። አያልቅበት እንግዲህ የማያመጣው ጉድ የለው፣ የማያመጣው የማይፈነቅለው ነገር የለም ማለት ነው። ምክንያቱም ኦደን ስጋ አለ ተገባብቷል። እና ትናንትና ደግሞ ማለት ነው የለቀኩላችሁ እነ ጽጌ ጋራ ምናምን ሁኖ የተነሳው ፎቶ ማለት ነው። እሱ ጋር እንግዲህ እነ ቤዚ ጋ ምናምን እንዳለ ነ ባሴነ ምን ምን ምን እንዳለ ተሰበስበው ቴክኖ ስልክ ምርቃት ነበረ መሰለኝ። እና እንደዛ ነው ያሉት። ቴክኖ ልናስመርቅ ነው ነው ሲል የሰማሁት ባሴ የሚባለው ማለት ነው። እና እዛ ጋር ተገኝተው እንግዲህ ቤዚ ደግሞ ግብዣ አድርጋላቸው እና ምግባቸውን ድብ እናድርገው አድቅቀው በልተው ነው እንግዲህ የመጡት ማለት ነው። እነሱማ ምን አለባቸው? እና ሰላም ቆዩልኝ ወደ